የቅዱሳን አባቶች የድል መንፈስ። በዚህ ቪዲዮ ስለ ቅዱሳን አባቶች የድል አድራጊነት መንፈስ እናወራለን። ድል ስንልስ ምን ማለታችን ነው? በክርስትና እምነት ውስጥ ድል ማለት ከኃጢአት፣ ከፈተናና አለም ከምታመጣው ጭንቀት እንቀት በላይ ነግሦ መኖር ማለት ነው። ይህ የድል መንፈስ ከመጀመሪያዎቹ የቤተ ክርስቲያን አባቶች ጀምሮ እስከ አሁንም ድረስ ተገልጦ የሚታይ ነገር ነው። ቅዱሳት መጻሕፍት እንደሚሉትም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4። ይህ ማለት በእምነት ያለ ሰው ሁልጊዜም ቢሆን ከፍ ያለና የመንፈሳዊ ድል ባለቤት ሆኖ ይኖራል ማለት ነው። ስለ ድልም ስናወራ በአንደኛነት የሚመጣው የዳዊትና የጎልያድ ታሪክ ነው። ይህ በአንደኛ ሳሙኤል ምዕራፍ 17 ላይ የሚገኝ ታሪክ ፍልስጤማዊው ጎልያድ ዳዊትን አየና፣ ናቀው፣ ረገመውም። ምክንያቱም ማቅ መቢስና ልጅ መስሎ ይታይ ስለነበር ነው። ነገር ግን ዳዊት ጎልያድን አለው፣ አንተ በጦርና በጋሻ በጭሬም ትመጣብኛለህ፤ እኔ ግን አንተ በሰደብከው በተገዳደርከው፣ በእስራኤል አምላክ የሰራዊት ጌታ በሆነ በእግዚአብሔር ስም እመጣብሃለሁ አለው። አንደኛ ሳሙኤል ምዕራፍ 17 ቁጥር 42። በእውነት ዳዊት አስደናቂ እምነት ነበር የነበረው። ብዙዎች ያላዩትን ነገር ዳዊት አየ። ግዙፍ ሰውና ትልቅ ችግርን ሳይሆን ሁሉን ቻይ የሆነ አምላክን ተመለከተ። ቅዱስ አትናቴዎስ እንዳለው በእግዚአብሔር ላይ ታላቅ እምነት ሲኖር ትልቅም ሆነ ትንሽ የሚባል ችግር አይኖርም። ሁለተኛው የቀይ ባህር መከፈል በዓለም ታሪክ ታላቁ የድል ምሳሌ የእስራኤላውያን የቀይ ባህርን ማቋረጥ ነው። እግዚአብሔር ሙሴን አለው፣ የእስራኤል ልጆች እንዲሄዱ ንገራቸው፣ አንተም ብትርህን አንሳ፣ እጅህንም በባሔሩ ላይ ዘርጋ፣ ባሔሩንም ክፈለው። የእስራኤል ልጆችም በደረቅ መሬት አድርገው በባሔሩ መካከል ይሄዳሉ። ዘጸአት 14 ቁጥር 15። ይህ ድንቅ የሆነ የአምላክ ስራ ነው። ሙሴ ብትሩን ሲዘረጋ ውሃው ተከፈለ። ቅዱስ ዮሐንስ አፈወርቅ እንደሚለው ለእግዚአብሔር የማይቻል ነገር የለም። ከመንለኛ ለኛም ጭምር የሚሆነው ይኸው ነው። ሶስተኛው የዳንኤልና የአንበሶቹ ጉድጓድ ዳንኤል በባይደ ሀገር እየኖረ የአምላኩን ስም ከፍ ያስደረገ ሌላኛው የድል ምሳሌ ነው። በዳንኤል ምዕራፍ 6 ታሪኩ እንደሚነግረን ዳንኤል በሐሰት ክስ በአንበሶች ጉድጓድ በተጣለ ጊዜ ንጉሱ በጭንቀት ያለ እንቅልፍ ሌሊቱን ሊያነጋ ችሏል። በጠዋት ተነስቶም ወደ አንበሶች ጉድጓድ ፈጥኖ ሄደ። ወደ ጉድጓዱም በቀረበ ጊዜ ዳንኤልን በሐዘኔታ ድምፅ ጠራው። ንጉሱም ዳንኤልን እንዲህ አለው፣ የሕያው አምላክ ባርያ ዳንኤል ሆይ በውኑ የምታመልከው አምላክ ከአንበሶች መንጋጋ ጋር ሊያድንህ ችሏልን? ዳንኤልም ንጉሱን እንዲህ አለው፣ ንጉስ ሆይ ለዘለዓለም ንገስ። አምላኬ መልአኩን ልኩ የአንበሶችን አፍ ዘጋ አልጎዱኝም። እንቢተ ዳንኤል ምዕራፍ 6 ቁጥር 19 በእውነት የእግዚአብሔር ሰዎች እንዲህ አበቃላቸው በተባለበት ሰዓት ሳይቀር እንኳን በድል አድራጊነት ከፍ ሲሉ እንመለከታለን። በዚህ ላይ ድልን አስመልክቶ ኢትዮጵያዊው ሊቅ ቅዱስ ያሬድ የተናገረውን እናስታውሳለን። ለእግዚአብሔር ማዳን አንድ ሰው በቂው ነው የአንድን ሰው ታማኝነት ይፈልጋል። እናም በሱ በኩል መዳንንና ድልን ያመጣል። ስለዚህም ጠላት ተስፋ አስቆራጭ ሁኔታ ውስጥ ቢጥለን እንኳን የእግዚአብሔር ማዳኑ አስደናቂ ነውና በእምነትና በትዕግስት እንጠብቀው፣ በተራራው አናት ላይም በክብር ያቆመናል። አራተኛው ጳውሎስና ሲላስ በወህኒ ቤት። የሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ በወህኒ ቤት እንዴት እድል እንደተቀዳጁ እናያለን። በሌሊትም ጳውሎስና ሲላስ እየጸለዩ ለእግዚአብሔር ምስጋናን እያቀረቡ ነበር፣ ጠሳሪዎቹም የሚሰሟቸው ነበር። የወህኒ ቤቱ መሰረት እስኪናጋ ድረስ ድንገት ታላቅ የምድር መናወጥ ሆነ። ወዲያውም ደጆች ሁሉ ተከፈቱ፣ የሁሉም እስረኞች እግር ማሰሪያ ተፈታ። ሐዋርያት ሥራ 16። ይህ ነገር በእውነት አስደናቂ ነገር ነው። ከዚህም ታሪክ በፈተናና በችግር ውስጥ ብንሆንም እንኳን በአመስጋኝነት የመከራውን ሰንሰለት መበጣጠስ እንደምንችል ነው። አምስተኛ የድሎች ሁሉ መሰረት የኢየሱስ ክርስቶስ ተንሳኤ፣ የመጨረሻውና ታላቁ ድል ኢየሱስ ክርስቶስ በሞት ላይ የተቀዳጀው ድል ነው። ሞት ሆይ መውጊያህ የት አለ? መቃብር ሆይ ድል መንሳትህ የት አለ? ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሰጠን ለእግዚአብሔር ምስጋና ይሁን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55። ቅዱስ እንጦንስ እንዲህ ይላል፣ ኢየሱስ ክርስቶስ ሞትን ድል ባደረገ ጊዜ ለሰው ልጆች ሁሉ በዓለም ያሉ ተነክፉ ነገሮች ድል ይነሱ ዘንድ ኃይልን ሰጣቸው ብሏል። ቅዱሳን አባቶች ስለ ድል ያስተማሩት ትምህርት ታላቁ አባት ቅዱስ አትናቲዮስ ስለ ድል ምን እንደተናገረ እንመልከት። ወዳጆቼ ፈተናን ድል ለመንሳት ምስጢሩ በእምነት ጽኑ መሆን ነው። አንድ ሰው መሰረቱን በክርስቶስ ላይ ሲጥል፣ ማንኛውም ነፋስ፣ ማንኛውም ማዕበል ሊያናውጠው አይችልም። ቅዱስ ዮሐንስ አፈወርቅም እንዲህ ይላል ሰው ውስጡ ያለውን ራሱን ድል ሲያደርግ እርሱ እውነተኛ ባለድል ይሆናል። ራስህን አሸንፍ፣ ዓለምንም ሁሉ ታሸንፋለህ። መጽሐፍ ቅዱስንም በሙሉ ስንመለከተው ስለ መንፈሳዊ ድል ምንነት የሚያስተምር መጽሐፍ ሆኖ እናገኘዋለን። በጥቂቱ ብንመለከተውም እንዲህ እያለ ያበረታናል። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና በእውነትም ከኛ ጋር ያለው በዓለም ካሉ ይበልጣል። አንደኛ ዮሐንስ ምዕራፍ 4 ቁጥር 4። በሌላም ቦታ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሮሜ ምዕራፍ 8 ቁጥር 37። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? 1 ይህ የድልም መንፈስ በክርስትና ህይወታችን የሚያጋጥመን መከራና ፈተና ፈጽሞ ሊያስቆመን እንደማይችል ያስረዳናል። ታዲያ የድል ህይወትን እንዴት እንቀዳጅ? ታላቁ ሐዋርያ ቅዱስ ጳውሎስ እንዲህ ይለናል። ስለዚህ እንደቆመ የሚመስለው ማንም ቢሆን እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታግሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። በሌላም ቦታ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሮሜ ምዕራፍ 8 ቁጥር 35። ተወዳጆች ሆይ ቅዱሳን አባቶች የተቀዳጁትን የድል መንፈስ እኛም እንላበሰው ዘንድ የተጋን እንሁን። በፈተና ጊዜ በእግዚአብሔር በመታመን እንደ ዳንኤል፣ እንደ ዮሴፍ ተስፋ መቁረጥ ባጋጠመን ሰዓት በማመስገን እንደ ቅዱስ ጳውሎስ እንደ ሲላስ፣ ከሕይወታችን ይልቅ እግዚአብሔርን ማክበርን በመምረጥ እንደ ቅዱስ እስጢፋኖስ፣ እንደነዚህ ሁሉ አርአዮቻችን ጸንተን በመገኘት የድል አክሊልን እንቀዳጅ ዘንድ ይገባናል። ስለዚህም በኤፌሶን ምዕራፍ 6 ቁጥር 13 ላይ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ይቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናዘ ሁሉ ትጉ እንዳለን ቃሉን በማወቅና በመተግበር ድል አድራጊነትን እንድናገኝ የልዑል እግዚአብሔር ፈቃድ ይሆንልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘለዓለሙም አሜን።